በቅድሚያው አርስተ ዜናው ሜጀር ጄኔራል ተስፋዬ አያሌው መከላከያ ሀገር የመጠበቅ ስራውን በአግባቡ እየሰራ ነው፣ ፋኖን ምከሩት አሉ። የከተማ አስተዳደሩ የግል ቤት ኖሯቸው በመንግስት ቤት የሚኖሩ ግለሰቦችን ቤት ለመረከብ ተዘጋጀቻለሁ አለም። በተለያዩ አጋጣሚዎች በከተማዋ የሚገኙ የመንግስት ቤቶች የመንግስት ቤት ወደማይገባቸው ግለሰቦች ተዘዋውረዋል የተባለ ሲሆን በተለይ የግል ቤት ኖሯቸው በመንግስት ቤት የሚኖሩ ግለሰቦችን ቤት እረከባለሁ ነው ያለው የከተማ አስተዳደሩ። በዚህ ሰሞን የኤርትራ ባለስልጣናት በነ ሞጆሪኖ ተጋብዘው ወደ አዲግራት ይመጣሉ ተባለ። የሸዋሮቢት ከተማ አስተዳደር የሰላምና ደህንነት ጽፈት ቤት ኃላፊ እና አጃቢዎቻቸው ታጣቂዎች መገደላቸው ተሰማ። የአላማጣ ወረዳ ቤተ ክህነት ኃላፊ ታፍነው ተወሰዱ። የኢትዮጵያ ብሔራዊ ባንክ የግልና የሶስተኛ ወገን የባንክ ሂሳብ አጠቃቀም ዙሪያ መግለጫ ወጣ። ከውጭ የኢሳያስ አፈወርቂ አስተዳደር ለመዋጋት የሰለጠነው ኃይል እስከ መሀል ሀገር ዘልቆ በመግባት ጥቃት መፈጸም የሚችል አቅም አለው ተባለ። ከህወሓት ተነጥለው የወጡ ከፍተኛ አመራሮች የመሰረቱት ዲሞክራሲያዊ ስምረት ትግራይ ፓርቲ የመመስረቻ ጉባኤውን በአዲስ አበባ አካሄደ።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 ዳዳዳዳ ድዳድዳድ ድዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ጥቅምት 15 ቀን 2018 ዓመተ ምህረት የሚከበረው የሀገር መከላከያ ሰራዊት 118ኛ የምስረታ በዓል እንኳን አደረሳችሁ በሚለው መልካም ምኞታችንን እናስቀድማለን። ጤና ይስጥልን። ይህ በሞርስ ኮሚኒኬሽን ተዘጋጅቶ በሳምንት 3 ቀን ወደ እናንተ የሚደርሰው የዜና መርሃ ግብር ሲሆን አርብ ጥቅምት 14 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ።

የተወደዳችሁ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰቦችን እናፈራ። የበኩላችሁን አስተዋጽኦ እንድታደርጉ ላስታውሳችሁ ቀዳሚ አድርገን ለማቅረብ ወደ አዘጋጀ ነው ዜና አልፋለሁ። የአድዋ ድል ማይክሮ ፋይናንስ ተቋም አክሲዮን ማህበር የስራ ማስጀመሪያ ስልጠናውን ለፕሮጀክቱ የማይክሮ ፋይናንስ ነባር እና አዲስ አባላቱ በፋይናንስ አሰራር ሂደቶችና አተገባበር ዙሪያ ስልጠና ሰጥቷል። ማህበሩ የተቋቋመው ሰራዊቱንና የሰራዊቱን ቤተሰቦች እንዲሁም አቅም ያለው የማህበረሰብ ክፍሎች አቅፎ ስለመሆኑ በስልጠናው መድረኩ ተጠቅሰዋል። ሰራዊቱና የሰራዊቱን ቤተሰብ የፋይናንስ ተጠቃሚነት ለማረጋገጥ በትኩረት ለመስራት ስልጠናው መስጠቱ የገለጹት የማይክሮ ፋይናንስ ተቋም አክሲዮን ማህበር ስራ አስኪያጅ አቶ ዲዳ ሁንዴ ናቸው። አቶ ዲዳ ሁንዴ ከእያንዳንዱ የመከላከያ ሰራዊት በተወጣጣ ገንዘብ የተቋቋመው ይህ ማህበር በሰራዊቱ ውስጥ ላሉና በክብር ለተሰናበቱ አባላት እንዲሁም ለእናት ሀገራቸው መስዋዕት ለሆኑ ቤተሰቦቻቸው ህይወት የሚቀይር ጠቃሚ ድርጅት ስለመሆኑም ገልጸዋል። ዘገባው የራሄል ገዛኸኝ ነው። የሞተራይዝድ ሰላም አስከባሪ ሻለቃ ወትሮ ዝግጅነት አስተማማኝ መሆኑ ተረጋገጠ። በዩናሚስ ደቡብ ሱዳን በሴክተር ሳውዝ ጁባ ዱሪፕ ካምፕ የሚገኘው የአንደኛው ሞቶራይዝድ ሞተራይዝድ ሰላም አስከባሪ ሻለቃ የተሟላ ወትሮ ዝግጅነት ለስኬታማ ግዳጅ አፈጻጸም ወሳኝ መሆኑ በመገንዘብ በየሶስት ወሩ የሚደረገው ፍተሻና ቁጥጥር በአስተማማኝ ሁኔታ አረጋግጠዋል። የኢንስፔክሽን ቡድን መሪው ሚስተር ካሌብ ማቹ ሬሪ የኢንስፔክሽን ፍተሻና ቁጥጥር የጎላ ድርሻ እንዳለው ጠቁመው በሰላም ማስከበር ተልእኮ የላቀ ሚና ያላቸውን ንብረቶች በተገቢ መንገድ ተይዘው ለግዳጅ ዝግጁ መሆናቸው ተናግረዋል። የ21ኛው ሞተራይዝድ ሰላም አስከባሪ ሻለቅ አስተዳደር ሌተናል ኮሎኔል ወርቁ አሸናፊ ከከባድ እስከ ቀላል ተሽከርካሪዎች እና መሳሪያዎች፣ ጄነሬተሮች እና የውሃ ማጣሪያ ማሽነሪዎች እንዲሁም ሌሎች ለተልኮ የሚያስፈልጉ መገልገያ ንብረቶች ለቁጥጥሩ ዝግጁ መደረጋቸው አብራርተዋል። የሃያ አንደኛው ሞተራይዝድ ሰላም አስከባሪ ሻለቃ ኢንስፔክሽን ኃላፊ ሻምበል ዘመና የደመቀ በበኩላቸው በተደረገው የዝግጅነት ፍተሻ ሀገሪቱ ከዘርፉ የምታገኘውን ክፍያ ለማስቀጠል የሚያስችሉ ስራዎች ጥንቃቄ በተሞላበት ሁኔታ መከናወን መቻሉን ተናግረዋል። ዘገባው የፍጹም ተካ ነው።

ለትምህርት ወደ ሀሩማያ ዩኒቨርሲቲ ሲጓዙ በነበሩ ጤና ባለሙያዎች በመኪና አደጋ ሞትና የአካል ጉዳት መድረሱ ተሰማ። የተጎዱት ወደ ስምንት ይደርሳሉ። ከፍተኛ ጉዳት የደረሰባቸው አራት ናቸው። በአጠቃላይ ሀያ ስምንት ባለሙያዎች ተሳፍረው ነበር። ዞን ጤና ቢሮ ከኦሮሚያ ክልል አሪሲ ዞን ተወጣተው ለትምህርት ወደ ሀሩማያ ዩኒቨርሲቲ ሲጓዙ በነበሩ ጤና ባለሙያዎች በመኪና አደጋ ሞትና የአካል ጉዳት መድረሱ የክልሉና የዞን ጤና ቢሮ ባለስልጣናት ገልጸዋል። የኦሮሚያ ክልል ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ ክበበው የመኪና አደጋ ነው የደረሰው፣ የዘጠኝ ጤና ባለሙያዎች ሕይወት አልፏል፣ ሰባቱ ከአርሲ ሁለቱ ከባሌ ናቸው ሲሉ ሰማሁት ያሉትን መረጃ ገልጸዋል። አደጋው የደረሰው ጤና ባለሙያዎቹ ለፈተና ወደ ሀሩማ ዩኒቨርሲቲ እየተጓዙ በነበረበት ወቅት መሆኑንም አስረድተዋል። የሞቱት ሰባት ናቸው፣ ሶስት ወንድና አራት ሴት። የተጎዱት ወደ ስምንት ይደርሳሉ፣ ከፍተኛ ጉዳት የደረሰባቸው አራት ናቸው ተብሏል። በመኪናው በአጠቃላይ ሀያ ስምንት ሰዎች ተሳፍረው እንደነበር፣ ሁሉም ከተለያዩ ወረዳዎች የተውጣጡ ጤና ባለሙያዎች እንደነበሩ ገልጸው ሁሉም የጤና ጣቢያ ሰራተኞች ናቸው ነው ያሉት። አደጋው የደረሰው ከአዳማ ወደ ዩኒቨርሲቲው ሲጓዙ ወለንጭቲ እንደደረሱ ጥቅምት 12 ቀን 2018 ዓ ም ከጠዋቱ 12 ሰዓት ገደማ መሆኑ ተመላክቷል። ዘገባው የቲክቫህ ኢትዮጵያ ነው። ዳይሬክተር ጀነራል ተስፋዬ አያሌው በወልዲያ ከተማ ከወልዲያ ዩኒቨርሲቲ መምህራንና የአስተዳደር ሰራተኞች ጋር በተደረገ ውይይት መከላከያ ሀገር የመጠበቅ ኃላፊነቱ እየተወጣ መሆኑን ገልጸው ባዕዳን የሴራ ጉዳያቸውን በቀጥታ ማድረግ ስላልቻሉ ለተላላኪ ጽንፈኛ ቡድኖች አጀንዳ ሰጥተው የአማራ ሕዝብ ከመከራና ከስቃይ እንዳይላቀቅ እየሰሩ ነው በማለት ጽንፈኛ ብለው የጠሯቸው የፋኖ ኃይሎችን ከሰዋል። አክለውም ምሁራኑ ወደ ጽንፈኛ ቡድን የተቀላቀሉ ወጣቶች በመምከርና ለአማራ ሕዝብ የማይጠቅም ተግባር እየፈጸሙ መሆኑን ተረድተው ሳይንሳዊ በሆነ ትንታኔ ወደ ሰላም እንዲመለሱ የማስረዳት ኃላፊነት አለባቸው ብለዋል። የተወደዳችሁ ቤተሰቦቻችን አሁን ደግሞ ከውጭ ወዳገኘነው መረጃ እንሻገራለን። በኢትዮጵያ አፋር ክልል የሚንቀሳቀሰው የሻቢያ ተቀናቃኝ የቀይ ባህር አፋር ዲሞክራሲያዊ ድርጅት አዲስ ኃይል አሰልጥኖ ማስመረቁን ይፋ አድርጓል። የቀይ ባህር አፋር ድርጅት ወታደራዊ አዛዥ ስለ አዲሱ ጦራቸው ስምሪት መግለጫ አውጥተዋል። ታጣቂ ኃይሉ ለተከታታይ ሶስት ወራት ያሰለጠናቸውን ኃይል ለስምሪት ዝግጁ ሆኗል ብለዋል። ድርጅቱ ባወጣው መግለጫ የኢሳያስ አፈወርቂን አስተዳደር ለመዋጋት የሰለጠነው ኃይል እስከ መሀል ሀገር ዘልቆ በመግባት ጥቃት መፈጸም የሚችል እንደሆነም ተናግረዋል። የድርጅቱ ወታደራዊ አቅም የፊት ለፊት ውጊያ፣ የሽምቅ ውጊያና ልዩ ኦፕሬሽን መፈጸም እንዲችል ተደርጎ ሰልጥኗል የተባለ ሲሆን በኢሳያስ አፈወርቂ አገዛዝ ተቀምቷል ያለውን የቀይ ባህር አፋር መሬትን ነጻ ወጣለሁ ብለዋል። ወታደራዊ ብቁነቱ ተረጋግጦ ተመርቋል የተባለው የድርጅቱ ኃይል ሻዕቢያን በኃይል ለመገርሰስ የሚያስችል ቁመና አለው ተብሏል። ድርጅቱ በጀመረው የትጥቅ ትግል የቀይ ባህር አፋር ሕዝብ መብት ለማስጠበቅና ሙሉ በሙሉ የራስን እድል በራስ የመወሰን መብት ለማረጋገጥ ቁርጠኛ መሆኑን ገልጿል። የድርጅቱ የራስን በራስ የመወሰን ትግል አስፈላጊ ከሆነ እስከ መገንጠል ይዘልቃል የተባለ ሲሆን ከኢትዮጵያ አፋር ወንድም ሕዝብ ጋር እተባበራለሁ ብሏል። የኢትዮጵያ አፋር ሕዝብና መንግስት የቀይ ባህር አፋርን ሕዝብ ከመፈንቀልና ብሔር ተኮር ጥቃት ለመከላከል ድጋፍ አድርጓል ያለም ሲሆን የአፋር ክልል መንግስትና ሕዝብ አድርጎልኛል ላለው ድጋፍ በይፋ መስክኗል። ወደፊትም በትብብር መስራቱን እንደሚቀጥል ጠቁሟል። የድርጅቱ ሊቀመንበር ኢብራሂም ሀሩን ቀጣዩ ምዕራፍ የድርጅቱን የባህር ኃይል ማቋቋም ነው ብለዋል። ድርጅቱ አሁን ባለው የፖለቲካና ወታደራዊ መስፈርቶች መሰረት የሰለጠነ ና የታጠቀ የባህር ኃይል ለማቋቋም እየሰራ መሆኑንም አረጋግጠዋል። ሊቀመንበሩ ለመገልበጥ የሚታገሉትን ሻቢያን ከቀይ ባህር አፋር አልፎ ለጎረቤት ሀገራትም ጠንቅ ነው ሲሉ ከሰውታል። ኢብራሂም የኢሳያስ አስተዳደር ለኤርትራ ሕዝብ ብቻ ሳይሆን ለጎረቤት መንግስታትም ለቀይ ባህርና በአፍሪካ ቀንድ ስጋት ሆኗል ሲሉም ነው የወነጀሉት። የጎረቤት ሀገራትና የዓለም አቀፍ ማህበረሰብ ይህንን ስጋት ተገንዝበው የኢሳያስ አፈወርቂን አስተዳደር ለመገርሰስ የሚታገሉ የኤርትራ ኃይሎች እንዲደቅፉ ጠይቀዋል። ድርጅቱ የኤርትራን ጭቆና አገዛዝ በጋራ ለመታገል የሚያስችል ግንባር ለመፍጠር ለኤርትራ የፖለቲካ ኃይሎች ጥሪ አቅርበዋል። የተወደዳችሁ የሙርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰብ እንድናፈራ ስላደረጋችሁን ደግመን እናመሰግናለን።

አርእስተ ዜናውን በድጋሚ ሜጀር ጄኔራል ተስፋ አያሌው መከላከያ ሀገር የመጠበቅ ስራውን በአግባቡ እየሰራ ነው፣ ፋኖን ምከሩት አሉ። የከተማ አስተዳደሩ የግል ቤት ኖሯቸው በመንግስት ቤት የሚኖሩ ግለሰቦችን ቤት ለመረከብ ተዘጋጀቻለሁ አለ። በተለያዩ አጋጣሚዎች በከተማዋ የሚገኙ የመንግስት ቤቶች የመንግስት ቤት ወደማይገባቸው ግለሰቦች ተዘዋውረዋል የተባለ ሲሆን በተለይ የግል ቤት ኖሯቸው በመንግስት ቤት የሚኖሩ ግለሰቦችን ቤት እረከባለሁ ነው ያለው የከተማ አስተዳደሩ። በዚህ ሰሞን የኤርትራ ባለስልጣናት በነ ሞጆሪኖ ተጋብዘው ወደ አዲግራት ይመጣሉ ተባለ። የሸዋሮቢት ከተማ አስተዳደር የሰላምና ደህንነት ጽፈት ቤት ኃላፊ እና አጃቢዎቻቸው ታጣቂዎች መገደላቸው ተሰማ። የአላማጣ ወረዳ ቤተ ክህነት ኃላፊ ታፍነው ተወሰዱ። የኢትዮጵያ ብሔራዊ ባንክ የግልና የሶስተኛ ወገን የባንክ ሂሳብ አጠቃቀም ዙሪያ መግለጫ ወጣ። ከውጭ የኢሳያስ አፈወርቂ አስተዳደር ለመዋጋት የሰለጠነው ኃይል እስከ መሀል ሀገር ዘልቆ በመግባት ጥቃት መፈጸም የሚችል አቅም አለው ተባለ። ከህወሓት ተነጥለው የወጡ ከፍተኛ አመራሮች የመሰረቱት ዲሞክራሲያዊ ስምረት ትግራይ ፓርቲ የመመስረቻ ጉባኤውን በአዲስ አበባ አካሄደ። የሱዳን ፈጥኖ ደራሽ ኃይሎች ዋና አዛዥ ጄኔራል መሐመድ ሀምዳን ዳጋሎ ወይም ሄማቴ ኤርትራን አስጠነቀቁም። መረጃውን ወደ እናንተ አደረስን። ጥቅምት 15 ቀን 2018 ዓ ም የሚከበረው የሀገር መከላከያ ሰራዊት 118ኛ የምስረታ በዓል እንኳን አደረሳችሁ የሚለው መልካም ምኞቴን በድጋሚ ልግለጥላችሁ እወዳለው። ቤተሰቦቻችን፣ ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰብ እንድናፈራ ስላደረጋችሁ ምስጋናችን በድጋሚ ይድረሳችሁ። አሁንም በዚህ ድጋፋችሁ መቀጠልና ማገዛችሁን አትርሱ መልእክታችን ነው። ከተከታዩ ዜና ጋር እዮብ ደመቀ ይጠብቃችኋል። በእኔ በኩል በቀጣይ ሰኞ የሞርስ ዜና ጠብቃችኋለሁ። እስከዚያው ድረስ ሰላማችሁ ይብዛ። የኤርትራ ባለስልጣናት መነሞን ጆሪኖ ተጋብዘው ለአቡነ አረጋዊ ዓመታዊ የንግስ በዓል ወደ አዲግራት ይመጣሉ የሚለው መረጃ ከተሰማ በኋላ በሻእቢያ የሰለላ ሰዎች ልንከበብ ነው በሚል የአዲግራትና አካባቢው ነዋሪ በጭንቀት ውስጥ እንደሆነ ለሞርስ የደረሰው መረጃ ይጠቁማል። የጊዜያዊ አስተዳደሩ ፕሬዚደንት ጀኔራል ታደሰ ወረደን ጨምሮ በምርጫ ቦርድ ህጋዊነቱን ያጣው ህወሀትን እመራዋለሁ የሚሉት ዶክተር ደብረ የህውሀትን አንድ ክንፍ የሚዘውሩት ሞንጆሪኖ በማይጫው አዳራሽ ውስጥ ታይተዋል። ይህ በእንዲህ እንዳለ ባለፈው ረቡት የአላማጣ ወረዳ ቤተ ክህነት ኃላፊ ታፍነ መወሰዳቸውም ተሰምቷል። በተያያዘ ዜና በአላማጣ ከፍተኛ የሆነ በአደባባይ ሰዎች ታፍነው እየተወሰዱ መሆኑን ያመለከቱት የሞርሴ መረጃ ምንጮች ረብ ዕለት የአላማጣ ወረዳ ቤተ ክህነት ኃላፊ የሆኑት መሪ ወይኒ የተባሉት ታጣቂዎች ታፍነው ተወስደዋል። በአሁኑ ሰዓት በአላማጣ ከተማ ህወሓትን አልደገፍክም በማለት ብዙ ሰላማዊ ነዋሪዎች እየታፈኑ ሲወሰዱ መድረሻቸው የት እንደሆነ አላወቅንም ይላሉ ለታፋኞቹ ቅርበት ያላቸው ወገኖችን። ይህ በእንዲህ እንዳለ ከዚህ ቀደም ጥቅማ ጥቅም የጠየቀው የቀድሞ ህወሀት ታጣቂን ተቃውሞ ለመቆጣጠር ጊዜ ባለፈባቸው የሀሰት ፕሮፓጋንዳዎች እንቅስቃሴ ዛሬና ነገ ሊጀመር መሆኑን ቀድሞ የደረሰን መረጃ ጠቁሟል። የታጣቂ ኃይሉን እንቅስቃሴ በኃይል ለማስቆም ሞክሮት ያልተሳካው የእነ ዶክተር ደብረጽዮን ቡድን የታጣቂውን ተቃውሞ በፕሮፓጋንዳ ለመቆጣጠር ወደ እንቅስቃሴ ገብቷል። በዚህም በትግራይ ቴሌቪዥንና በወይን ጋዜጣ አማካኝነት የታጣቂውን ተቃውሞ ለማጥላላት ስራ መጀመሩን እና ቦርኖ የአፋር ፌዴራሊስት ኃይል በሚል በመቀለ ያደራጀውን ኃይል የሚመራውን አሚን ሁሴንን በወይን ጋዜጣ ለማቅረብ ቀጠሮ የያዘ ሲሆን በተመሳሳይ አጀንዳ ዶክተር አብርሃም ሃጎስ የተባለውን በትግራይ ቴሌቪዥን ለማቅረብ ዝግጅቱን አጠናቋል። በሁለቱም ሚዲያዎች ባህራ መሬት ያለውን ኃይል ለማጥላላትና የሰሞኑን የታጣቂውን የተቃውሞ እንቅስቃሴ ለመኮነን ያለመ ቃለ ምልልስ ዛሬና ነገ በቴሌቪዥን ይሰራጫል ተብሎ ይጠበቃል። የኢትዮጵያ ብሔራዊ ባንክ በአዋጅ ቁጥር 1359 ህዝብ አርፍ 2017 በተሰጠው ስልጣን መሰረት ባደረገው ምርመራ ቁጥራቸው ቀላል የማይባሉ የባንክ ደንበኞች በዋናነት የንግድ ድርጅቶችና ግለሰብ ነጋዴዎች ለንግድ ስራቸው ተብሎ ከተከፈተውና በሚመለከተው የግብር ሰብሳቢ ተቋም ካስመዘገቡት የባንክ ሂሳብ ውጭ የግል የባንክ ሂሳብ ወይም የሶስተኛ ወገን የባንክ ሂሳብ ተጠቅመው የተለያዩ የንግድ ግብይቶችና የገንዘብ እንቅስቃሴዎችን እየፈጸሙ መሆኑን አረጋግጫለሁ። አለም ይህ አሰራር ከግብር ሰብሳቢ ባለስልጣናት ቁጥጥርና ክትትል ለመሸሽ የሚደረግ ተግባር ከመሆኑ በተጨማሪ በዚህ አግባብ የሚፈጸሙ የፋይናንስ ግብይቶችና የገንዘብ እንቅስቃሴዎች የወንጀል ፍሬ ወይም ሽብርተኝነትን በገንዘብ ከመርዳት ጋር የተያያዙ ወይም የተገናኙ ሊሆኑ ይችላሉ ብሏል። ባንኩ በመግለጫው እነዚህን መሰል ተግባራትንም ለመግታት አስፈላጊው የተቀናጀ እርምጃ እንዲወሰድ መወሰኑን ነው የኢትዮጵያ ብሔራዊ ባንክ የግል እና ሶስተኛ ወገን የባንክ ሂሳብ አጠቃቀም ዙሪያ ላይ በሰጠው መግለጫ የገለጸው። በመሆኑም የፋይናንስ ስርዓቱን ጤናማነትና ታማኝነት እንዲሁም በአጠቃላይ የኢኮኖሚ ደህንነትን ለመጠበቅ የኢትዮጵያ ብሔራዊ ባንክ ለሁሉም ባንኮች የግል ባንክ ሂሳቦችን ለንግድና ለህገወጥ ድርጊት የሚጠቀሙ ደንበ ኞችን አስመልክቶ አስፈላጊ መረጃዎችን በማደራጀት እንዲለኩ መመሪያ ማስተላለፉን አስታውቋል። ከህወሓት ተነጥለው የወጡ ከፍተኛ አመራሮች የመሰረቱት ዲሞክራሲያዊ ስምረት ትግራይ ፓርቲ የመመስረቻ ጉባኤውን በአዲስ አበባ አካሄደም። በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 ለኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው ስልጣን መሰረት የክልላዊ ፖለቲካ ፓርቲ ጊዜያዊ ምዝገባ ፈቃድ ለዲሞክራሲያዊ ስምረት ትግራይ ግንቦት 18 ቀን 2017 ዓ ም መሰጠቱ ይታወሳል። በዚህም ፓርቲው በዛሬ ዕለት የመመስረቻ ጉባኤውን ያካሄደ ሲሆን በጉባኤው ላይ የመክፈቻ ንግግር ያቀረቡት የፓርቲው መስራች አቶ ጌታቸው ረዳ በህወሓት ውስጥ በተፈጠረው ችግር ምክንያት አዲስ ፓርቲ ለመመስረት መገደዳቸውን ገልጸዋል። አቶ ጌታቸው ፓርቲው በትግራይ ጉባኤውን ለማድረግ ፍላጎት የነበረው ቢሆንም በክልሉ ያለው ስርዓት አልበኝነት ጫፍ እየደረሰ በመሆኑ ማካሄድ አለመቻሉን አስታውቀዋል። በመመስረቻ ጉባኤ ላይ አቶ መለስ አለም ብልጽግናን በመወከል የተገኙ ሲሆን ዲሞክራሲያዊ ስምረት ትግራይ ፓርቲ ለመስረታ በመብቃቱ የተሰማቸውን ደስታ ገልጸዋል። ኢትዮጵያ አዲስ የፖለቲካ መስመር ውስጥ መግባቷን፣ መግባባትና መቀራረብ የሚችሉ ሀሳቦችን ወደ አንድ በማምጣት ፓርቲዎችን ወደ አንድነት አምጥተው መስራት ማሳያ የሚሆን ነው ብለዋል። ብልጽግና ፓርቲ ሀሳብ ልዩነትን ጠብቆ ከዴሞክራሲያዊ ስምረት ትግራይ ጋር በአጋርነት ለመስራት ቁርጠኛ መሆኑንም አቶ መለሳለም ተናግረዋል። ሌላኛውና በጉባኤ በጉባኤው ላይ ሀሳባቸውን የሰጡት የትግራይ ለውጥ ፈላጊ መስራች ለሰናል ጀኔራል ጻድቃን ገብረ ትንሳኤ ናቸው። ጀኔራል ጻድቃን ይህ ጉባኤ ታሪካዊ መሆኑን የገለጹ ሲሆን ለትግራይም ሆነ ለኢትዮጵያ አዲስ የፖለቲካ ሽግግር ማሳያ ነው ብለዋል። የትግራይ ችግር በዋናነት ከውጭ ሳይሆን በውስጥ በተፈጠረ ችግር የመጣ በመሆኑ ይህንን ለመለወጥ ለቆረጡና ለታገሉ ሁሉ ምስጋናቸውን አቅርበዋል። የዲሞክራሲያዊ ስምረት ትግራይ ፓርቲ ነሐሴ 17 ቀን 2017 ዓ ም ሊያካሄድ ያሰበውን ጠቅላላ ጉባኤ ማድረግ ባለመቻሉ ተወሰነ ጊዜ ማራዘሙ ይታወሳል። የህወሀት ምክትል ሊቀመንበር በነበሩት ጌታቸው ረዳ የሚገኙባቸው ግምቱ ወጣትና ነባር አመራሮች ተቋቁመው ባለፈው ዓመት ከኢትዮጵያ ብሔራዊ ምርጫ ቦርድ ቅድመ ውቅና ያገኘው ስምረት ፓርቲ በመቀለ የከፈተው ዋና ጽሕፈት ቤት ማንነታቸው ባልታወቁት ታጣቂዎች መሰበሩ ይታወሳል። በቅርቡ የተሾሙት አዲስ ከንቲባ አቶ ተክለ ጆምባ በተለያዩ አጋጣሚዎች በከተማ የሚገኙ የመንግስት ቤቶች የመንግስት ቤት ወደማይገባቸው ግለሰቦች ተዘዋውረዋል ያሉ ሲሆን በተለይ የግል ቤት ኖሯቸው በመንግስት ቤት የሚኖሩ ግለሰቦችን ቤት በመረከብ ለሚገባቸው የከተማዋ ነዋሪዎች ለማስተላለፍ ዝግጅት ተደርጓል ሲሉ ገልጸዋል። ባልተገባ መልኩ ተይዘዋል ያሏቸውን የመንግስት ቤቶች በማስለቀቅ ለከተማ ነዋሪዎች ማስተላለፍ እጀምራለሁ ሲል የሐዋሳ ከተማ አስተዳደር ማሳወቁን ተከትሎ ከተማ አስተዳደሩ ይህን ያለው በይፋዊ ማህበራዊ ትስስር ገጹ መሆኑንም ለማወቅ ተችሏል። የግል ቤት ኖሯቸው በመንግስት ቤት ውስጥ የሚኖሩትን በማስለቀቅ ለሚገባቸው የከተማው ነዋሪዎች አስረክባለሁ ያለው የከተማ አስተዳደሩ፣ የክልሉ መንግስት ይህ ተፈጻሚ እንዲሆን አቅጣጫ አስቀምጧል፣ የከተማው አስተዳደርም ለተፈጻሚነቱ በቁርጠኝነት ይሰራል ብለዋል ከንቲባው። ከተማ አስተዳደሩ ይህ ቤቶችን የማስለቀቅ ስራ በምን አግባብ እንደሚመራ፣ ከመቼ ተጀምሮ ተፈጻሚ እንደሚሆን ስንት ቤቶች ባልተገቡ ሰዎች እንደተያዙ ዘርዝሮ በይፋ ያለው ነገር የለም። የዘገባው ምንጭ ቲክቫ ኢትዮጵያ ነው። የሸዋ ሮቢት ከተማ አስተዳደር የሰላምና ደህንነት ጽሕፈት ቤት ኃላፊ አቶ ለማ ወንዳፈረውና አጃቢዎቻቸው ዛሬ በታጣቂዎች መገደላቸው ተሰማ። ዛሬ ጥቅምት 14 ቀን ጠዋት 2 ሰዓት ላይ በከተማው በ03 ቀበሌ በተለምዶ አርባዎቹ ህንፃ አካባቢ መሀል አስፓልት ላይ ከታጣቂዎች በተተኮሰባቸው ጥይት መገደላቸው ነው የተገለጸው። ሸዋሮ ቤት ከዚህ በፊትም በርካታ አመራሮች የተገደሉባት ከተማ ነች። የቀደመ ከተማዋን ከንቲባ ጨምሮ የጸጥታ ኃላፊዎች መገደላቸው አይዘነጋም። ሱዳን ጦር ኃይሎች የትጥቅና ስንቅ ድጋፍ የሚውል የበረራ አገልግሎት ለሚሰጡ ሀገራት አጭርና ግልጽ ማስጠንቀቂያ መስጠት እፈልጋለሁ፣ አሉ ጀኔራል ሐምዳን ደጋሎ። ከዚህ በፊት በተደጋጋሚ የሰጠነውን ማስጠንቀቂያ ችላ ብለው በአጥፊ ተግባራቸው ለቀጠሉ ጎረቤት ሀገራት ያለኝ መልእክት እጃችን ረዥም ነው ብለዋል። ከአጥፊ ተግባራችሁ የማትቆጠቡ ከሆነ በየትኛውም ቅጽበት ጥቃት ለመሰንዘር ዝግጁ ነን ያሉት ሐምዳን ደጋሎ፣ ይበቃል እረፉ፣ የሚለው ይህ መልእክቴ የመጨረሻ ነው ብለዋል። ለሱዳን ጦር ኃይሎች የትጥቅና ስንቅ ድጋፍ የሚውል የበረራ አገልግሎት የሚሰጡ ሀገራት አጭርና ግልጽ መስጠንቀቂያ ከዚህ በፊትም ሰጥተን ነበር፣ ግን ችላ ብለው በአጥፊ ተግባራቸው ቀጥለዋል። ከዚህ አጥፊ ተግባራችሁ የማትቆጠቡ ከሆነ በየትኛውም ቅጽበት ጥቃት ለመሰንዘር ዝግጁ ነን ሲሉ መልእክታቸውን አስተላልፈዋል። ይህ በእንዲህ እንዳለ በጀነራል መሐመድ ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል ትናንት በካርቱም ኢንተርናሽናል ኤርፖርት ለሶስተኛ ጊዜ የድሮን ጥቃት መፈጸሙ እየተዘገበ ነው። የፈጥኖ ደራሽ ኃይሉ ኢላማ የሆነው የካርቱም ኢንተርናሽናል ኤርፖርት እንደ አውሮፓ አቆጣጠር ከሚያዝያ 2023 ጀምሮ ለበረራ ዝግ የነበረ ሲሆን ባሳለፍነው ማክሰኞ ወደ መደበኛ አገልግሎቱ መመለሱ መገለጹን ተከትሎ ነው የጥቃት ኢላማ ነው። በዚህም መሰረት ማክሰኞ፣ ሮብ እንዲሁም ትናንት ተከታታይ የድሮን ጥቃት ደርሶበታል።